ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይን ያለው እግዚአብሔር ይመስገን። ሰላማችሁ ይዛልኝ በያላችሁበት ቦታ። ትንሱ የጠፋችበት ተገኝታለች ማለት ነው። ትንሱ ጠፍታ ነበረ ተገኘች። እንግዲህ ስትሰራ የነበረ ድራማ ማለት ነው። ትንሱን ለመፈተን ነው ማለት ነው። አላዘር ወደ ውጭ ሄዳለው ሲል ነበረ። የነበረ ትንሱን ለመፈተን ነው እንደዚህ ሳደርግ የነበረ ማለት ነው። ራሱም ላይ ጉዳት አድርሶ ስንት ነገር አድርገው ድራማ ሲሰራ የነበረ ትንሱን ለመፈተን ነው ማለት ነው። እንግዲህ ዛሬ ከጠፋችበት ቦታ ታግኝታለች ማለት ነው። ትንሱ ተመልሳ መታለች። ትንሱ የነበረች እናትዮ ጠርታ እናትዮ ቤት ነበረች። የትም አልጠፋችም እናትዮ ጋር ነበረች ማለት ነው። ትንሱ እንግዲህ ዛሬ ከአላዘር ጋር ተገናኝቶ ለቅሶ ቤት አደረጉት ማለት ነው። ብቻ፣ አንዳንድ ጊዜ የምናደርጋቸውን ነገር አስበን ምን እንደሚያስከትለን አስበን መጀመሪያ ብናደርግ መልካም ነው። እኛ መልካም ነው ብለን የምናስበው ነገር እኛንም ሊጎዳ ይችላል፣ ሌላ ሰዎችም ሊጎዳ ይችላል። ብቻ በጣም ከባድ ነው ማለት ነው። በጣም ይከብዳል። እውነት ለመናገር እኔ ምን ብዬ እንደምናገር ራሱ አላቅም። በጣም ይከብዳል፣ በጣም ማለት ነው። ከባድ ነው በጣም አንዳንድ ጊዜ የምናስበውን ነገር የምናደርገውን ነገር አስተውለን መጀመሪያ ይህን ብናደርግ ምን ያስከትላል ይህን ብናደርግ ምን ይሆናል ብለን ቆም ብለን አስበን ብናደርግ መልካም ነው ዝም ብለን ግን በስሜት ተነስተን እንዲህ ብንፈትን እንደዚህ ብናደርግ የሚለው ነገር የለም እንግዲህ እኔ ሳውቀው የነበርኩት ሴት ልጅ ወንዱን ትፈትናለች ነበር እኔ ማቀው አሁን ደግሞ ተገልብጦ ወንዱ ሴቱን መፈተን ጀምረዋል ማለት ነው። እንግዲህ የሚገርም ነው ማለት ነው። ብቻ ፈጣሪ መስተዋሉን ይስጠን ሁላችንም አስበን፣ ሌላም ሰውን ከምንጎዳ፣ ራሳችን ሌላ ጉዳት ውስጥ ከምንገባ፣ ሁሉንም ነገር አስበንበት አስተውለን ብናደርግ መልካም ነው ብዬ ነው የማስበው እኔ በበኩሌ ማለት ነው። ምክንያቱም ራሳቸው አሁን እሷን ለመፈተን ብሎ እራሷ ላይ ጉዳት አድርሰዋል። በራሱም ሌላ ነገር ውስጥ ገብቷል ማለት ነው፣ አላዘር እሷ እንግዲህ እሱን ቀን ደንግጣ ወድቃለች እንጂ ምንም አልሆነችም። ሰላም ናት። የውን ናፍቆቱ ነው እንጂ የጎዳት ማለት ነው። ነገር ግን የምናደርጋቸው ነገር አስበን መጀመሪያ አስተውለን ብናደርግ መልካም ነው። ዝም ብለን ሰውን ለመፈተን ሰው ምን ታደርጋለች፣ ምን ያደርጋል ብለን ተነስተን የሆነ ነገር ከማደረጋችን በፊት መስተዋል ይሄን ነገር ባደርገው ምንድን ነው የሚከተለው፣ ምን ይመጣ ይሆን ብለን አሪቅን ብናስብ መልካም ነው። እንግዲህ እሷ በጠፋች ብሎ እሷ እውነት የጠፋች መስሎ እጁን ቆርጧል በስለት ማለት ነው አላዘር በጣም ነው የሚያዛዝ ነው ማለት ነው። እንግዲህ እሷን ፈትናታሉ ብለው ራሱን ሌላ ዓለም ውስጥ ሌላ ታሪክ ከቶታል ማለት ነው። ብቻ አንዳንድ ጊዜ ሰዎች ከአጠገባችን ሲሆኑ ምንም አይመስሉንም ማለት ነው። ነገር ግን ያ ሰው በጣም የሚያስፈልጉን ሰዎች የሚታወቀን ከአጠገባችን ዞር ስልልን ነው ማለት ነው። በእጅ የያዙት ወርቅ በደሀ እንደ ደሀብ ይቆጠራል የሚባለው እውነት ነው። ነገር ግን ያ ሰው ከኛ ስርቅ ሁሉም ነገር ይገባናል ማለት ነው ሁሉም ነገር ይገባናል ነገር ግን ቆም ብለን አስበን ሁሉም ነገር ብናደርገው ሌላም ሰው አንጎዳም ራሳችንም ጎዳም መስተዋሉ ሚስጠን ቆም ብለን አስበን የሚመጣ ተከትሎ የሚመጡትን መዘሶችን እንግዲህ ለመቋቋም ወስኖ መግባት ነው የሚያስፈልገው እንደዚ አይነት ነገር ብቻ በጣም ከባድ ነው ማለት ነው። ቤተሰቦች ቤተሰቦቼ ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ሀገራችን ሰላም ያድርግልኝ። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት ማለት ነው። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ስለምትበረታቱኝ ደግሞ ከልብ አመሰግናችኋለሁ። ክበሩልኝ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ሰላማችሁ ይብዛልኝ። ሰብስክራይብ፣ ላይክ በማድረግ አበረታቱኝ ይላችኋለሁ። በጣም የምወዳችሁ ወይም ማከብራችሁ ውድ የሀገሬ ልጆች በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ማለት ነው። ሁላችንም ፈጣሪ በያለንበት ቦታ ይጠብቀን፣ መስተዋሉን ይስጠን። የምናደርጋቸው ነገር ቆም ብለን መጀመሪያ በደንብ አስበን ብናደርግ ሌላ ሰዎችም አንጎዳም ራሳችንም አንጎዳም። አንዳንድ ጊዜ አውቀናል አውቀናል ብለን የማይሆን ነገር ውስጥ እንገባለን ማለት ነው። የሰውንም ሕይወት እናበላሻለን የራሳችንም ችግር ውስጥ እንከታለን ማለት ነው። ብቻ ቆም ብለን አስበንበት የምናደርገው ነገር ብናደርግ መልካም ነው ብዬ ነው ማስብ በበኩሌ ማለት ነው። መስተዋሉን ይስጠን ፈጣሪ። ቆም ብለን ምናስብበት ምናስተውልበትን ልቦና ይስጠን ፈጣሪ ለሁላችንም ማለት ነው። እንግዲህ ቴንሱና ድምፅ እናተውጋ ሆና ነበረ ማለት ነው። እንደዚህ ደብቃ እሷ ደግሞ ቪዲዮውን አላየሁትም እያለች ነበረ። ምንድነው የሆንክ እያለች እሱ ያለቅሳል፣ እሷም ታለቅሳለች። ግን አላዘር በራሱ ጥፋት ራሱን ቀጣ ማለት ነው። በራሱ ጥፋት ማለት ነው። እንግዲህ እሱ አሁን እቺ መስኪ ልጅ ምን ምን የምትፈተናለች አሁን አሁን ትሱ እንደው እሷ ቀርቦ ካያት ሰው ይልቅ በሩቅ ራሱ ስትታይ እንደው መስኪን የሆነች ልጅ ሚኗ ነው የሚፈተነው፣ እስኪ አሁን ሳስቦ ሚኑ ነው የምትፈተነው እቺ ልጅ አሁን እውነት ለመናገር እኔ ያትንሱ በጣም ነበር ያዛዘነችኝ ማለት ነው። ነገር ግን አላዘር ድራማውን ሰራለው ብሎ እራሱ ላይ ለትንሱ ያዘጋጃ ያዘጋጀ ድራማ ለራሱ አደረገ ማለት ነው። አንዳንድ ጊዜ አንዳንድ ጊዜ ለሰው እያዘጋጀነው ነገር ለራሳችን ይሆናል የሚባለው ተረት ተረትም አባባልም አይደለም። ይህ እውነተኛ ታሪክ ነው። እንግዲህ አላዘር ትንሱን ለመፈተን ብዙ መንገድ ሄደዋል፣ ብዙ ነገር ተጠቅመዋል ማለት ነው። ነገር ግን አልተሳካለትም። ትንሱ ምንም አልሆነችም። እሱ ራሱን ጎዳ ማለት ነው። ብቻ እሷን ለመሳመን አሙም እሱም ለመሳመን የተጠቀመ መንገድ ከባድ ቢሆንም እሷም አምናለች። ማንኛውም ሴት እናምናለን ማለት ነው። እኔ በትን ምንም የሚፈርድበት ነገር የለም ማለት ነው። አምኗታል። በዛ ላይ እሱ ያሳያት የነበረ አክት በጣም ከባድ ነው ማለት ነው። ብቻ እንደዚህ አይነት ስራ ጥሩ አይደለም፣ ደስ አይልም ማለት ነው። ገና ፍቅራቸውን ከመጀመሩ እጅ ምንም ልጅ ምንም የማታውቀው ልጅ እፈትናት አለው ብሎ እራሱን ችግር ውስጥ ከተተ ማለት ነው። አላዘር ወንድማችን እንደዚህ አይነት ነገር ወጣ ያለው ድርጊት ቢቀርብ ብዬ ነው ማስበው። ይኔ መቼም ከዚህ በኋላ እንደማት ደግሞ ተስፋ አደርጋለሁ። በጣም ነው የሚያስጠላው። በጣም ደስ የሚሉ በጣም የሚያስቁ ኮሜዲ ራሳችሁ አይዲያ ፈጠራችሁ መስራት ትችላላችሁ። ነገር ግን ራሳችሁን የሚጎዳ ራሳችሁ ላይ ችግር የሚያመጣ ነገር መስራት ቢቀርባችሁ ነው የሚሻለው ማለት ነው። ሰውን የሚያስናና ሰውን የሚያስቅ ሰው መቼም በዚህ ጊዜ ሰው የሚያስናና የሚያስቅ ነገር ነው ማየት የሚፈልገው። እሱን እሱን ቢሰሩ ለእናንተም ደስ ይላችኋል ማለት ነው። ራሳችሁን ሕይወታችሁንም ጎርታችሁ ራሳችሁን ጎርታችሁ ሌላ ጭንቀት፣ ሌላ ዓለም፣ ሌላ ታሪክ ውስጥ ገብታችሁ ሌላ ነገር ከሚሰሩ እንደገና ኦዲንሳቻችሁን ጭንቀት ውስጥ ከምትከቱ መልካም ነገር ሰርታችሁ ብትፖስቱ ደስ ይለናል ማለት ነው። እድ ቤተሰቦቻችን እንግዲህ መልካም ነገር ለራስ ነውና መልካም ነገር ይዛችሁ ብትመጡልን ለናንተም ደስ ይላችኋል። ጥሩ ነገር ለኦዲንሳቻችሁ ስታቀርቡ በጣም ነው ደስ የሚለው ማለት ነው። እንግዲህ አንዳንድ ጊዜ አሰብ ብለን ቆም ብለን አስበን የምናደርገውን ነገር አስተውለን ብናደርግ በጣም ደስ ይላል ማለት ነው። ፈጣሪ ለሁላችንም መስተዋሉን ይስጠን። ሳናስብ ዝም ብለን ጥልቅ ብለን የምናቦካ ነገር መጋገሩ ችግር ነው ማለት ነው። ብቻ ፈጣሪ ለሁላችንም መስተዋሉን ይስጠን። ፈጣሪ ወደ መልካም ነገር እምራን ማለት ነው። እንግዲህ አላዘርዬ ወንድማችን ከዚህ በኋላ እንደዚህ አይነት ጥፋት ውስጥ እንደማትገባ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ። ፈጣሪ አገራችን ሰላም ያድርግልኝ። ትንሱዬ አንቺም እንኳን ደስ አለሽ፣ እንኳን ወደ ጓደኛች ተመለስ ማለት ነው። በጣም ደስ ብሎኛ ስለተገናኛችሁ። በነገራችን ላይ ነገራችን ላይ ግን ትንሱ እኮ አላዘር እናትጋ ነበረች ሌላ ቦታ የትም አልሄደችም ማለት ነው እናቷ አውቃ ነው የደበቀችው። ለሷ የተሰማ ስሜት ለሱም እንዲሰማ ፈልጌ ነው እየደበኳት ብላለች። ጀይና እናትናት ማለት ነው። እናት ማለት እንዲህ ናት። በቃ እናት ለሁሉም ልጅ እኩል የምትሆን እናት፣ በቃ ከልብ እናትናት። የአላዘር እናት እውነት በጣም ጀይና እናትናት ማለት ነው። ለትንሱ ሲሰማ የነበረ ስሜት ለሱ እንዲሰማ ብዬ ነው ዝም ልኩት ያልነገርኩት የደበቁት፣ ብላለች። አንቺ ጀይና እናት ነሽ ማሚዬ፣ እናመሰግናለን። እውነት ለመናገር በጣም ጀይና እናት ነሽ። ክብር በይልን ፈጣሪ እድሜና ጤና ይስጥሽ። እናት ማለት እንዲ እንደዚህ ሁሉም ልጆች በአንድ አይን በእኩል የምትመለከት ናት እናት ማለት ነው። ፈጣሪ እድሜ እና ጤና ይስጥሽ እናታችን ክበርልኝ። በጣም እናመሰግናለን። እንደዚህ አይነት መልካም ነገር ልጆች እኩል አድርጎ የሚመለከት እናት ማግኘት መታደል ነው እና በጣም እናመሰግናለን ማሚዬ። አንቺን ክብር በይልኝ፣ ሆነን ለመናገር ፈጣሪ እድሜና ጤናሽን ይስጥሽ፣ ጨምሮ ጨምሮ ማለት ነው። ሰላማችሁ ይብዛልኝ ውድ ቤተሰቦቼ፣ የዛሬ ቆይታ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸርቆዩልኝ ሰላም ለሀገራችን። ሼር ላይክ ኮሜንት በማድረግ አበረታቱኝ ይላቸዋለሁ። መልካምነት አይከፈልበትም ይታደሉታል እንጂ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያድርግልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም የምወዳችሁ የማከብራችሁ ክበሩልኝ። ሰላማችሁ ይብዛልኝ። በያላችሁበት ቦታ በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ።